ለው ለውላ ው አጠገብሽ የሆነ የተከፈተ ነገር አለ። ዝጊው ኢልፎኑን ቀዩ ኢርፎኑ ንቀይ ውስጥ የሆነ የሚሰማ የሚኮሻኮሽ ነገር አለ። በጣም የሚጮህ ውሃ ምናምን ነገር እያንቦጫረች ነው። ስራ እየሰራች ነው።

እግዚአብሔር ይመስገን። እንዴት ነህ አለው። አቤት አለሁኝ። እግዚአብሔር ይመስገን። እሺ አሁን ሲሰማን መምህር፣ እኔ ይሰማኛል። ያው አውቀሻል ብዬ ነው ስለ ህልም ነው እያወራን ያለ አው መምህር፣ የደወልኩትም ለዛ ነው። እኔ ህልም ከሶስት ቀን በፊት አይቼ ነበር። እና ህልሜ ምንድን መሰለህ? ተኝቼ ራቁቴን ነው። ልጅ ትምህርት ቤት ላመጣ ከባለቤቴ ጋር እንሄዳለን ወደ ትምህርት ቤት ይመስለኛል። እና ወደ ትምህርት ቤት ሁለታችን ስንሄድ እኔ ራቁቴን ነኝ። ምንም ልብስ አለበስኩ ምንም እና ከቤት ወተን ትምህርት ቤትም አልደረስንም፣ ትም ደግሞ ወተን ርቀናን ትንሽ ወደ ትምህርት ቤቱ ልንደርስ አካባቢ ራቁቴ መሆኔ ታወቀኝ። የታወቀኝ ደግሞ አንዲት እማቃት ልጅ ሳያት እሷ እሷ ስታይ እሷ አላየችኝም፣ ግን እሷ እንዳየችኝ አድርጌ እፍረት ተሰማኝና ከመንሽር ውጭ ራቁቴን ተመለስኩ ወደ ቤት። እና ቤት እጅ ተደበቅኩ ማለት ነው፣ ቤት ውስጥ እና ባለቤቴም ለምንድን ነው ልብስ ያለበሽም ራቁትሽን እኮ ነሽ ተመለሽ ምንም አላለኝም። ብቻ ልጅቷን ሳያተኝ ተመልሽ፣ እሱን ትቸውም ጎዳና ላይ ተመልሽ ወደ ቤት ገባሁኝ። እሱም ልጅቷን ከትምህርት ቤት ይዞ መጣ ማለት ነው። እና ምን እንደሆነ ትንሽ አስጨምር። ልጅሽ ልታመጭ ሄደሽ አወጣሻት ከትምህርት ቤት፣ ከዛ ስትመለሽ ነው ይሄን ነገር ያየሹ? አልደረስንም። ገና እየሄድን ነው። ሁለታችንም ነው ልናወጣት የምንሄደው ከትምህርት ቤት። ሳንደርስ መንገድ ላይ ራቁቴ መሆን ታወቀኝ። ልጅሽንም ገና ሳታገኛት? አዎ፣ ልጄንም ሳላገኛት ራቁቴን መሆኔ ስታወቀኝ ተመልሼ ገባሁ ወደ ቤት። ይሮጥ አዎ ራቁት መሆን በህልም ሰዎች ከጸጋ መራቆትና እንትን ሰላም ማ ጭንቀት ውስጥ መሆን ነው። ሌላው ደግሞ በሰዎች ዘንድ የተናገርሽው ንግግር ህይወትሽን፣ ትዳርሽን፣ ገበናሽን ሰዎች ያወቁብሽ መስሎ ወይም የምታሳልፊው ላይፍ ከባለቤትሽ ጋር የምትወኙ ኑሮ ሰዎች ያወቁብሽ መስሎሽ የምትጨናነቂው ነገር ነው። እና ባለቤትሽ ራሱ በዚህ ጉዳይ ላይ ምንም ግድ እንደሌለው የሚያሳየው ገበናሽ ወጣ አልወጣ፣ እንዲያውም የገበናው መውጣት የቤትሽ ውስጥ ያለው ችግር መውጣት፣ ምክንያቱም እሱ ሊሆን ይችላል እና ምንም ያልመሰለው ለዛ ይሆናል። እንዲያረገችኝ፣ እንዲበደለችኝ ብያለ የሚያወራውም ነገር እንግዲህ እንደ ህልሙ ነው። ማወራሽ እንደ ህልሙ ለምንድነው ራቆትሽን የምትወጪው ያላለሽ የመራቆትሽ ምክንያቱም እሱን ሊሆን ስለሚችል ራቆት መሆን ማለት ጓደኛሽ ደግሞ እንዳታይሽ ሮጠሽ መግባት ማለት አንቺ ራቆትሽን እንደሆንሽ እያወቅሽ መሄድሽን አልነገርሽኝም። ራቆትሽን እንደሆንሽ ነው የምታውቂው። ስትሄጂ ግን እሱ አይነግረኝም እና በውስጤ ምንራት እንደ እሱ ምን አስቦ ነው። ከተመልስኮሆነ ይናሳላችዋል። ልጅቷ ስታይሽ ነው ራቁትሽ መሆንሽን ያወቅሽው ወይስ መጀመሪያም ታውቂ ነበረ? ነው ያቺ የማውቃት ልጅ የማውቃት ልጅ በስጋም ዘመዴ ናት። እሷ ስታይ ነው እኔ ራቁቴ መሆኔን ያወቅሁት፣ የነቃሁት ከዛ በኋላ ነው። እኔም እሱን ለምን ነው ያልነገረኝ? አሁን ብዙ ጊዜ አሁን ለምሳሌ በምሳሌ አድርጌ ልውሰድልሽ እና እኔ ቤት የሌለ ዕቃ ጎረቤቴ ቢገዛ ወይኔ ይሄ ዕቃ ለካ በጣም ያስፈልገኝ ነበር። አየሽ እሱ ይሄን ዕቃ መመግዛቱ ስራ ቀለለለት ብዬ ብናገር በቃ እኔ ጋር የጎደለ ነገር እንዳለ ያወቅኩት ያ ጎረቤቴ አንድ ዕቃ ሲገዛ ነው እንደማለት ነው። አንቺ ጋር ደግሞ ልክ ዘመድሽን ያችን ሴትዮ ስትመለከቻትና እሷን ስታያት ወይኔ እርቃኔን ለካ እሷ እንዳታየኝ ብለሽ፣ አንደኛ ገበናሽ እንዳይታይ፣ ሁለተኛ ነገር ደግሞ እሷን ስታያት ራቆትሽ መሆንሽ ማወቅሽ የሆነ በህይወትሽ ውስጥ ሰው እንዲያውቅብሽ የማትፈልጊው የትዳር ህይወት አለ ደብቀሽ ያዝሽው እሱን ነገር ግዴታ መፍትሄ ሊኖረው ይገባል። ተጠንቀቂ፣ አስቢበት፣ ገብተሽ ልበሺ። እንዴት ባለቤቴ ራቁቴ መሆኔን አይነግረኝም ማለት አንቺ የጎደለሽ አንድ የሆነ ነገር አለ በህይወትሽ ውስጥ ባልሽ ብቻ የሚያውቀው አንቺ ማታቂውም ሊሆን ይችላል የምታቂውም ሊሆን ይችላል። ግን ለምንድነው ደካማ ጎኔን ማይነግረኝ? ለምንድነው እንደዚህ መሆኔን ማይነግረኝ? ብለሽ ከባለቤትሽ ጋር በተገናኘ ጉዳይ የሆነ ችግር ይኖራልና፣ ተጠንቀቂበት፣ ተዘጋጅበት ማለት ነው። አንዴ እኔ ባለቤቴም የማውቀው እኔም የማውቀው ግን አልቀረፍልኝ ያለ ነገር ቢኖር ቀናተኛና ተጠራጣሪ ነኝ። ይሄን እሱም በተደጋጋሚ ይነግረኛል። እኔም ደግሞ ልቀርፎ ያልቻልኩት ነገር ይሄ ነው። እንግዲህ ያለኝ እኔ የማውቀው ማለት ነው። የተደበቀ ነገር አለ ብለው ይሄን ነው ለሌሎች ሰዎች ስልክ አላደረግም ለሱ ግን ሁሉም ግልጽ አድርግለት እነግረዋለሁ። አዎ፣ ግን ምን አለ መሰለሽ፣ አሁን ከነገርሽኝ አንጻር እንግዲህ ህልሙን እራሱን የፈታሹው ምንድን ነው፣ ተጣልታችሁ ለምሳሌ አንዲት ሴት ጋር ሲያወራ ካፌ ውስጥ ቁጭ ብሎ ብታየው ባለቤትሽን፣ በቃ ከሆነች ሴት ጋር እኔን ትቶኝ ከሆነ ሴት ጋር ያመነዘረ ነው ብለሽ ስሙን ብታጠፊውና ሽማግሌ ቢሰበሰብ ምሳሌ ነው የማቀርብልሽ፣ ሽማግሌ ቢሰበሰብና እሷ የስራ ባልደረባ ነች፣ የማወራው የስራ ጉዳይ ነው ብሎ ምንም እንዳልተፈጠረ ቢታወቅና አንቺ ቅናተኛና ተጠራጣሪ መሆንሽ ቢጋለጥ ቢታወቅብሽ፣ ምን የሚሰማሽ ስሜት? ራቆትነት አይደለም የጎደለ? ነገር አንድ ክፍተት በህይወትሽ ውስጥ ክፍተት እንዳለ አያሳይም? ያ ነው። በዘመዶችሽ መካከል በቤተሰቦችሽ መካከል ወይ ደውሎ እኔ አልቻልኳትም በቃ በሄድኩበት ቦታ ሁሉ በእያንዳንዱ ነገር ትጠራጠረኛለች ብሎ ተናግሮም ሊሆን ይችላል። ወይም ደግሞ እያወቀ እንዴት ዝም ይለኛል? ስቲ እኔ ቀናተኛ ነው ተጠራጣሪ ነኝ፣ እንደምጠራጠርና እንደምቀና እያወቀ ለምንድ ነው የሚቀየመኝ? ለምንድ ነው የሚያኮርፈኝ? ብለሽ ያልሽበት ቀና አለ። አዎ ምክንያቱም ስለማትወደኝ ነው ሁሉ ብዬ ገልጽለታለሁ። እኔ በጣም ወደዋለሁ። ከመውደድ አንጻር በቃ ማጣትም ስለማልፈልግ ብዙ ህይወትን የሚያሳልፍኩበት ስለሆነ እነግረዋለሁ። ማትፈልገኝ ከሆነ ልቀቀኝ፣ በቃ እንለያይ። የምትፈልገኝ ከሆነ ደግሞ እኔ እንድጠራጠር የሚያደርገኝ መንገድ አንደኛው እሱ ነው። ድሮ ምንም አልጠራጠረውም የነበረ የእሱ ዝም ማለት ማለት ነው። አንድ የእሱ ዝም ማለት ሁለተኛ ደግሞ ዝም የሚለው ከምን አንጻር ነው ብዬ እሱን ስፈትሽ ማገኝ እሱን የማገኝበት መንገድ እሱ የሚውልበት መንገድ የሚያደርጋቸው ኮንታክቶች እሱ ተጠራጣሪ ያደርገኛል። ልክ እንደ ዘመድሽ መንገድ ላይ እንዳየሻት እንደ ዘመድሽ በጣም ቅርብሽ የሆነች ሴት ከእሱ ጋር ሪሌሽን አላት ብለሽ የምታስቢያት ሴት በአይምሮሽ ውስጥ አለች። በቅርበት የምታውቂያቸው አዎ ያ ማለት ዘመድሽን በህልምሽ ያሳየሽ ወይ እግዚአብሔር ወይ መንፈስም ሊሆን ይችላል። በህልምሽ ያሳየሽ ያቺን ሴት በአይንሽ ስለማታውቂያት፣ ግን በራሴሽ አይ ህሊና ውስጥ የሳልሻት የሆነች ሴት እያለች ምናልባት ከሆነች ልጅ ጋር ብለሽ የምታስቢያ ሴት አለች እና በዘመድሽ ያሳየሽ ቅርብሽ የሆነች የሥጋ ዘመድሽ የሆነች ሴት አድርጎ ያሳየሽ። ምንድን ነው መንፈሱ ባለቤትሽ ላይ ያለው መንፈስ ያንቺን ጸባይ በደንብ ለምዶታል፣ በቃ አውቆታል እና ተጠራጣሪና ቀናተኛ እንደሆንሽ ስላወቀ ምንድን ነው የሚያደርገው? ሁልጊዜ አንቺ የምትናደጅበትና የምትበሳጭበትን ባህሪ ባልሽ ላይ ማሳየት፣ ድንዝዝ ማለት እንደገና። አሁንም ደግሞ በዚህ ጸባይሽ ምንም ነገር ሳይሰማ አሁንም ሁልጊዜ ያንን ጉዳይ መፈጸም ማለት ኬርለስ ነው። በቃ ተጠራጠርሽም፣ እሱ ምንም አይመስለውም። ለምዶሻል ማለት ነው። በህልም ያየሽው ይህን ነው። ትክክለኛ ባህሪው የሚያየሽው እና ጥናትና ጥርጥር የመጣው ከመሬት ተነሳል። በእርግጥ ሴት ልጅ ከተጠራጠረች አንድ የሆነ ደካማ ጎን አይታበታለች ብዬ ነው የማስበው። ግን ሁሉም ደግሞ ትክክል ነው ማለት እውነት ነው፣ አንድ ደካማ ጎን ነው። ግን እኔ ደግሞ እውነትን ይዤ ነው፣ ትክክለኛው መንገድ ካላገኘው አልናገረውም። ትክክለኛው መንገድ ሳገኝበት ግን ስናገረው ይዋሸኛል እና ከዛ ማስረጃውን ስሰጠው በቃ በላብ ነው የሚመልስልኝ። ላብ ነው የሚያጠምቀው እሱንና፣ ያኔ ዝም እላለሁ። ከአቅሜ በላይ ይሆንብኛል። ስለዚህ ቀናተኛና ተጠራጣሪ የሆን ወደ ወደሽ አይደለም ሳቶች በግድሽ ነገሮች ጥፋቱንም ስለሚያምን ስለምትወጁ ነው እንደገናም ደግሞ ተተሸት ትዳርም ስለሆነብሽ ነው እና በተቻለች መጠን ጥሩ ፍቅር ለምንድን ነው ከአንቺ ውጭ ሌላ ቦታ ሊሄድ የቻለው? ሌላ ሴት ጋርም ይሁን ሌላ ቦታ ለምንድን ሄደው? ደካማ ጎኔ ምንድን ነው ለምነው? ይገባኛል እኮ ይሄ ሰው የከለከልኩት ነገር ምንድን ነው ያቆምኩበት ከኔ ያጣው ነገር ምንድን ነው ብለሽ ቼክ አድርጊ እራስሽን ያ ነው ደካማ ጎን ማለት እርቃን መሆን ማለት ያ ነው በአደባባይ እንበልና ለምሳሌ አንቺ ከጎረቤት ጋር ብትጣይና አንቺ ግን ከጎረቤት ጋር የተጣላሽበት ጉዳይ ምን እንደሆነ አንቺና ጸበኛሽ ብቻ ነው የምታውቁት በአንቺ ጭንቅላት ውስጥ ግን የሆነ ቦታ ገበያ ስትሄጂ ምን ስትሄጂ ያቺ ከአንቺ ጋር የተጣላችሁ ሴትዮ እሷ እኮ እንዲህ ናት እያለች አውርታ በሙሉ ለሰው ሁሉ ነግራ ቢሆን ሁሉም ሰው ሲያየሽ ቢስቅ ምንድነው የሚሰማሽ? ደንግጠው። በቃ ልክ እንደዛ ነው። አሁን በህልምሽ የሚያየሽው በአደባባይ እርቃንሽን መሆንሽ የሚያሳየው ምንድን ነው? ይሄ ቅንአቱና ጥርጣሬው ምናልባት በሰዎች ዘንድ ከወጣ መጥፎ ችግር ውስጥ ሊከትሽ የሚችል እርቃንሽን መሆንሽን ሳታቂ፣ ልክ ሌላ የለበሰ ሰው ስትመለከች፣ ለዚያውም የቅርብ ቤተሰብ ስትመለከች፣ ራስሽን ቼክ ማድረግ ማነጻጸር ትጀምሪያለሽ ማለት ነው። ከዛ አንጻር ነው ማየት ያለብሽ። የሚያስቀና ትዳር ካለ በዙሪያሽ እሱን እንዴት ላርግ ይሄን ጉዳይ ብለሽ ያንን ሰው ማማከር ነው እንዴት ላርግ፣ ይሄን ጉዳይ ተቸገርኩኝ እኮ እንዴት ልቻለው፣ ሰውየውም አድርጎታል፣ እኔም ደግሞ እንደዚህ ነው ባህሪ በምን ላስወግደው ይሄን ባህሪ፣ ደግሞ ከእኔ ባህሪ የመጣ ነው ይሄ ሰውዬ፣ ወደ ሌላ ነገር የሄደው በእኔ ጸባይ ነው፣ የከለከልኩት ነገር ኖሮ ነው። እውነት በትክክል ሌላ ሴት ጋር እንዲሄድ የሚያደርግ ባህሪ ያለኝ አለባበሴ ነው አነጋገሬ ነው ቁጡ ነኝ ነጭናጫ ነኝ የሚለውን ነገር ቼክ ኮንትሮል ማድረግ የምችልበትን ጸባይ ደግሞ ምችል ለካማ ጎንሽን ማለት ነው። እሺ መምህር፣ አመሰግናለሁ። አንድ ደግሞ ልጨምር ህልም ነው እሱም እና ብዙ ጊዜ እቃዣ አለው ህልም አይ ያለው በብዛት ቅዠት ነው። ግን የማያቸው ህልሞች አንዳንዴ በጣም የሚያስፈሩ አራዊቶችን አይ ያለው እና ያንን የሚያስፈሩ አራዊቱ በማይበት ሰዓት ተንጋልዬ ነው ተኝቼ እማያቸው ማለት ነው። እና ጀርባዬ በጣም ነው የሚቃጠለው እንደ እሳት። መሬት ላይ አልጋ ላይ ተኝቼ የእንቅልፍ ሰዓት ኖርማል የእንቅልፍ ሰዓት ላይ ተኝቼ ያን መጥፎ የሚያስፈራውን ህልም በማይበት ሰዓት ተንጋልዬ ነው ህልሙ ላይ ያለው። ሁል ጊዜ ተንጋልዬ ከተኛው በጣም የሚያስፈራ ህልም ነው የማየው። ምንድን ነው ቅዠት አንዱን ገደል ስገባ እባቦቹ ሊይዙኝ አይይዙኝም፣ ግን በቃ ሊነክሱኝ አፋቸውን ሲከፍቱ፣ በቃ አራዊቶች የሚያስፈሩ የሚያስፈሩ አራዊቶች ደግሞ እንዲሁ ዝም ብዬ ፈራለሁ። እንደዚህ እንስሳቶች ምናምን አይጥ ምናምን በጣም ነው የምፈራው። እና እነሱ የምፈራቸው ነገሮች ይመጡብኛል በህልሜ። አይዙኝም፣ ግን በቃ ሊይዙኝ እንደዚህ እንትን ይላሉ ምንድን ነው የሚባል፣ እንደዚህ ይጠራራሉ፣ ምልክት ያሳያሉ። እንደዚህ በቃ የተናደደ ፊት እንትን ብለው ጥርሳቸው ምናምን ግጥጥ አድርገው ይንጠራራሉ፣ ወደ እኔ እንደዚህ ይሰባሉ እና እኔ አይነኩኝም፣ ግን በቃ እንዳይሰሙ እንዳይነኩኝ ለመጮህ በቃ እንደ በቴ ተይዟል፣ መጮህ አልችልም። ጀርባዬ ደግሞ በጣም ይቃጠላል እንደ ሳት፣ በጣም ነው የሚያቃጥለኝ። እና ነቅቼ ራሱ ጀርቤን ያቃጥለኛል። በስማም ልል ደግሞ አንደበቴን የሚይዘኛል። በስማም ልል እየፈለው በውስጤ በእጄ ግን በቃ መሰንዘር አልችልም። በስማም ማለት እልም ያለ እንቅልፍ ውስጥ የሚተኛ ሰው በስማም ለማለት ተነስቶ፣ ምክንያቱም ህልም ስንተኛ ሰውነታችን ዜሮ ነው የሚገባው። ጭው ያለ እንቅልፍ ስንገባ ከአንድ ሰዓት በኋላ ከተኛን ከአንድ ሰዓት በኋላ የለም ሰውነታችን ህልም ውስጥ ደግሞ እልም ብለን ስንገባ ደግሞ በህልም ዓለም ውስጥ ስለሆንን ዓይን ይርገበገባል፣ እግር ይንቀጠቀጣል። ሰውነት አሁን የተኛን ሰው ስትመለከችው አንቺን አሁን በቪዲዮ ቢቀርጹሽ ያን አይነት ሁኔታ ነው የምታሳየው። እና ምንድን ነው ልክ ወደ መባነን ውስጥ ነሻለሽ፣ እያየሻቸው ኦልሬዲ ህልም መሆኑን አውቀሻል፣ እየባነንሽ ነው ያለሽው። እና ለዚህ ነው ሰውነትሽ ማዘዝ የሚያቅትሽ። ላይሽ ላይ መጥቶ የሚጫነሽ ነገር አለ። ለአፍ እንኳ ራሱ ለማዘዝ በስጋሽ፣ በአንደበትሽም፣ በእጅሽም ስጋሽን ማዘዝ ይከብድሻል። ለምን ነፍስሽ ነች እየተጨነቀች ያለችው፣ ስጋ ዜሮ ገብቷል። ይሄን በዚህ አጅልኝ። ወደዚህ ስንመጣ ግን ብዙ ጊዜ መንፈስ እንቁላል፣ ወተት፣ ስጋ የሚመቹ ምግቦችን በጣም በጣም ይሄ ስጋን የሚያደልቡ እንቅልፍ የሚያመጡ ድካም ድካም ስሜት ውስጥ የሚከቱ ኮሌስትሮል የሚበዛባቸው ቅባት ነክ ነገር የሆኑ ነገሮች ስንመገብ ስጋችን በጣም በቃ ለህልም እንትን ይሆናል። ይሄ ለመንፈሱ የሚመች ይሆናልና አንሰግድም፣ አንጸልይም እና አፈራዊ ባህሪያችን ያይላል። መንፈሱ ሆን ብሎ ምን ያደርጋል አውቆኛ ውስጥ እኛ ህይወት ውስጥ እሳታዊ ባህሪ ነፋሳዊ ባህሪ የውሃ ባህሪ የአፈር ባህሪያችንን እያዘበራረቀ ህልሙም የተዘበራረቀ እንዲሆን ያደርገዋል። ስጋ በደለበ ቁጥር አይሰግድም፣ ካልሰገድን ደግሞ ስጋችን የመንፈስ ማደራን የሆነው ይህን ማወቅ ነው መጀመሪያ። ቢያንስ ለመስገድ ማሰብ ራሱ አንድ ትልቅ ነገር ነው። በአንድ ሰግድም እንኳን እግር ያለው ብቻ እንደሚሰግደው ህሊናም እኮ አይምሮም ይሰግዳል እኮ አብሮ። በቃ በኖረኝ እግርና በሰገድኩ ስት እንደሰገድሽ ነው የሚቆጠረው እግር ለሌለው ሰው ማለት ነው። እና ስለዚህ አንቺ ይሄን ህልም ስትመለከች፣ መናፍስቶቹ በዙሪያሽ ያሉት መናፍስቶች በሙሉ አንቺን መንካት ያልቻሉት በሆነ መልአክ ወይም በሆነ ቅዱስ በቃል ኪዳን ተጠብቀሽ ስለሆነ ነው እንጂ በጣም ብዙ ችግሮች እንዳሉብሽ ነው የሚያሳየው። አንደኛ እነዚህ በአውሬ የሚመሰሉት መናፍስቶች በአንቺ ዙሪያ ያሉት ፈተናዎች ናቸው። የኑሮም የትዳርም በባለቤትሽ በኩል የሚመጡ የሴቶች ፈተና፣ በአንቺ በኩል የሚመጣው የወንድ ፈተና በትዳር ውስጥ ያለው ፈተናን ነው የሚያሳየው። ሌላው ግን ራሳቸው መናፈሶቹ መሆናቸው ምልክቱ ማረጋገጫው ጀርባሽ መቃጠሉ ነው። ጀርባሽ በጣም የሚቃጠለው ምንድነው? ዛር መሆኑ አብሮሽ የተወለደ መንፈስ መሆኑ ከቤተሰብ የመጣ መንፈስ መሆኑ ማሳያ ነው። እርግጠኛ ነኝ በቤተሰብ ውስጥ የሆነን የሚመለክ ነገር ነበር ብዬ አስባለሁ። ቤተሰብ ያው ትልቁኝም ነፍስ አውቄ ማለት ነው። ጠንቋይ ቤት እናቴ አንዴ ይዛኝ ስትሄድ አስታውሳለሁ እና ከጸበል አቋርጣ ነው የወሰደችኝ እና አልሄድም ብያት ጠንቋይዋ፣ እንዲሁም ከደረስን በኋላ ጠንቋይ ቤት አልገባም። እንዴት ጸበል አቋርጠሽ ጠንቋይ ቤት ታመጭኛለሽ? ብዬ እናቴን እኔ ውጭ ልቆያችሁ እናንተ ግቡ ብዬ ስል አይ አይሆንም፣ ካልገባሽ ብለውኝ ገባሁ እና ከዛ እንዲሁም ጠንቋይ አወቀችብኝ። እሷ እኮ መግባት አትፈልግም፣ መግባት ሳትፈልግ ነው ያስገባችኋተኝ አለች። በቃ ዝም የሆነ ሽፍንፍን ሽፍንፍን አረጉተኝ። የሆነ አለ አይደለ፣ የሆነ የሚያወሩበት እንትን አላቸው የሚግባቡበት ነገር፣ ማይሳካ ማሳያ ነው። እና ደግሞ የጊዮርጊስን ጸበል ነው አቋርጬ የሄድኩት። እና አሁን በቃ በጊዮርጊስ በጊዮርጊስ ስም ነው ምንድን ነው ማይላተኝ። ጊዮርጊስ እንደዚህ ያዞኛል ነው በጊዮርጊስ እንትን ነው ብላ የጊዮርጊስን ስም ጠንቆ ያጠራች እና የጊዮርጊስን ስም ስትጠራ ሴትዮ ጠንቆይ ማለት ሰይጣን ነው። እንዴት የጊዮርጊስን ስም ትጠራለች የሚል ደግሞ በውስጤ እንትን አለ ማለት ነው። ምንድን ነው የጠራችው? በጊዮርጊስ ስም ብላ እንትን ገብስ የሚመስል ዶሮ ከቤታችሁ አርቡና፣ ጭንቅላቷ ላይ ያዙራችሁ፣ ከዛ የተዘሮቹ ዶሮ ረብታ ቤት ውስጥ ግን ቤት ውስጥ ያለ ሰው እንዳይበላት እንዳይጠቀምባት ገበያ ወስዳችሁ ሸጡ፣ አለች እና ከዛ ቤት መጥቸስ ጠይቃቸው ለምን የኔ የሆነችው ዶሮ ለምን እኛ እንዳንጠቀምበት ይሆናል? ዙሮ ዙሮ ከሸጥናት ገቢው ሊሆን ነው ለእኛ ገንዘቡ ስላቸው፣ አይ ከበላ ነው ቀጥታ፣ አንች ጋር ያለው መንፈስ ነው ዛር እኛ ጋር ቀጥታ ይተላለፋል። ከተሸጠች ግን አንች ላይ ያለው ወደ ሌላ ሰው ነው የሚሄድ ሲሉኝ እዛ በሰዓቱ ምንም አልመሰለ እንትን በሰዓቱ እና እንደዛ እንደዛ አሉኝ እነሱ። ከዛ እዛ በኋላ ኑሬን ብዙ ጊዜ ኑሬ ኑሬ መናፍስት ስራ በአንተ ትምህርት ትምህርቶችን ከማዳመጥ ከቆየ ቆይቻለሁ። ሁለት አመት ምናምን ሊሆነኝ ነው እና ከዛ ምን መጣልኝ ለምን እንደዚህ ያደረጉ ያነሰውስ ቢሆን ለምን በመናፍስት ይጎዳል። እንዴ ምን አይነት ስራ ነው የብዬ፣ ወላጆችንም እስካሁን አልጠየኳቸውም። ምክንያቱም በቃ ደካማ እኔም ደካማ ነኝ፣ እነሱም በመንፈስ ደካማ ናቸው። ሆኖም ግን ያለብኝን ችግር አውቄያለሁ ማለት ነው። አየሽ፣ ጊዮርጊስን ጸበል እየተጠመቅሽ ከጸበል ቦታ ወደ ጠንቋይ ቤት የወሰዱሽ እናትሽ አንድ የእናትሽ ሁለተኛ የጠንቋይዋ መንፈስ፣ ወደ አንቺ ሊመጡ የነበሩት እነዚያ የሚያስፈሩ መናፍሶች እነሱ ናቸው። እነዚህ ሊነኩሽ ሊይዙሽ የሚፈልጉት እና እነዛ መናፍስቶች ግን አንቺን ሊነኩ ያልቻሉትን ምንድን ነው? ያኔ ስለተቃወምሽ ነው። እንዴት ጠንቋይ ቤት ሄዳለሁ ከጸበል ቦታ መጣ እንዴት ጠንቋይ ቤት ትወስጅኛለሽ? ብለሽ ስለተቃወምሽ፣ ስራ አልሰራም፣ በቃ አንቺ ውስጥ ሊገቡ አልቻሉም። እና መቃወም፣ ተቃውሙት የሚባለው ለዚህ ነው። ዲያብሎስን ተቃውሙት፣ ከእናንተ ይሸሻል፣ እግዚአብሔርን ቅረቡት፣ ወደ እናንተ ይቀርባል የሚለውም የመጽሐፍ ቅዱስ ቃል እዚህ ጋር ነው የሚሰራው። ይህ ትልቁ ነገር ይሄ ነው። ስለዚህ በጊዮርጊስ ስም ያለችው ጠንቋይዋ ደግሞ ከመጣሽ ማርያም ታምጣሽ ነገር ነው። ምንድን ነው ካፈርኩ አይመልሰኝ እንደው ላለመዋረድ ለማዘዝ ያክል ነው። በጊዮርጊስ ስም ዶሮ ማዞር ማለት አስቢ፣ እንግዲህ ሃይማኖትን ማበላሸት ነው። ጠንቋይ ናት። ይሄንን አሰራር ራሱ የተናገረችው የቅዱሱን ስም እንድታረግሹ ነው። ጠንቋይነች ያዘዘችሽ። ግን አንቺ ዶሮውን ጠምዘሽ የጦስ ዶሮ አርገሽ በር ላይ ልጥዩ ነው። እንሾሽላ ፍቀው እንሾሽላ፣ እጃቸውን እንደዚህ አሽተው ጭንቅላት ላይ አዙረው፣ የእግራቸውን ፍቅፍቀው የሆነ ነገር አድርገው እንሾሽላ የሚደፉ ሰዎች የሰው ጭንቅላት ላይ አዙረው መንገድ ላይ የሚደፉ ሰዎች አሉ ይሄ ጦስ ማዛወር ይባላል ወይም ደግሞ ሱሉስ ይሉታል በትግርኛ ይሄ መንፈስ በጣም ከባዱን የሚያደርገው ምንድነው የበለጠ ግፈኛ የሚያደርገው ምንም ለማይታወቅ ሰው መንፈሱ ማዛወር ማለት ነው ይሄ ሰውዬ ይድናል ይባላል ግን ማን እንደሆነ የማይታወቅ የሆነ መንገደኛ ከታክሲ የወረደ ይሆናል ማን እንደሆነ የማይታወቅ ሰው መጥቶ ረግጦት ያልፋል ከዛ እግሩን ያሟል ይሸመቀቀዋል? እግሩ ያብጣል ዝሆን የይዘዋል ከፈለገ ሪህ ይሆናል እግሩ ላይ ጋንግር ይሆንበታል በቃ የማይሆን ነገር የለም ይሸመቅቀዋል ግማሽ ቀኙን ፓርቱ ይዘዋል። በጣም ብዙ ሰዎች ድንገት መስሪያ ቤት ገብተው ጠዋት በሰላም ገብተው ማታ ታመው የሚመጡ ሰዎች አሉ። ፓራላይዝ የሆኑ ሰዎች አሉ፣ የሚሞቱም ሰዎች አሉ፣ ጦስ የተዛወረባቸው። ስለዚህ ይህንን አይነት አካሄድ እንዲሆን የተደረገው ለምንድነው? ከአንቺ ለጣዖቱ ለመንፈሱ መስዋዕት እንድታቀርቢ፣ ለዚያውም በማይገባ መንገድ ማለት በማይገባ መንገድ መስዋዕት እንድታቀርቢ እሺ ብለሽ እንድትታዘዥ የተደረገ ነገር ነው ይሄ ነው እና እና ስለተቃወምሽው ነው እንጂ መናፍሶቹ አንቺን ይዙሽ ነበር ይገቡ ነበረ። አሁንም ቢሆን እድል አለሽ። አልገቡም አልያዙሽ ማለት ሳይሆን አንቺን መግደል አልቻሉም፣ ማጥፋት አልቻሉም፣ ከነ ጭራሹ ትዳርሽ እንዲፈርስ ማድረግ አልቻሉም እንጂ ይሞክራሉ፣ እየሞከሩ ነው ያሉት ያ ነው። በጣም በትዳር በኩል በቃ እግዚአብሔር እና እኔ ነው የምናውቀው። ምክንያቱም በጣም ፈተና ነው፣ ግን አልፋለሁ ብዬ በእግዚአብሔር ተስፋ አደርጋለሁ። በእርቺ እግዚአብሔር ከአንቺ ጋር ይሁን። አመሰግናለሁ። ጨርሰሻል መሰለኝ። እሺ መምህር፣ አመሰግናለሁ። እግዚአብሔር ይስጥልኝ።